በተፈጥሮም ሆነ ሰው ሰራሽ አደጋዎች ምክንያት በሚከሰት ከፍተኛ የደም መፍሰስ ምክንያት በርካቶች ደም ለጋሾችን በመጠባበቅ በሕክምና ጣቢያዎች ይገኛሉ። በሕክምና መስጫ ጣቢያዎችም የደም አቅርቦትና ፍላጎት አለመመጣጠን ተዘውትሮ ይደመጣል። ይህን ታላሚ ያደረገውና ከአንድ ሺ በላይ ወጣቶችን ያሳተፈው የደም ልገሳ መርሃ ግብርም በአዲስ አበባ ከተማ ብልጽግና ፓርቲ ወጣቶች ክንፍ አደረጃጀት አዘጋጅነት ተካሂዷል። በመርሃ ግብር የተሳተፉ ወጣቶችም ደም በመለገስ ለብዙሀን መድረስ እንደሚገባ በማውሳት መሰል መርሃ ግብሮች ያላቸው ፋይዳ ከፍተኛ መሆኑን የተናገሩት ቢያንስ ለአምስት አመት በተከታታይ ያለምንም ማቋረጥ ማቋረጥ ለግሻለሁ። ከዛ ፊትም ለግስ ነበር። የዛሬው ደግሞ ልዩ የሚያደርገው እንደዚህ በነቂስ በወጣቱ በደንብ አስተባብሮና እንደዚህ አገር አቀፍ ወይም ከተማ አቀፍ ሲሆን በጣም ጥሩ ነው ብዬ አስባለሁ። ብልጽግና ፓርቲ ከዚህ በፊት ሲሰራ የነበረው በቃል ደረጃ ሰው ተኮር ነው ይላል። ያን ሰው ተኮር ደግሞ እንደዚህ በተግባር ወጣቱን እያሳተፈ ሲሰራ በጣም ጥሩ ነው። የደም መለገስ ልምድ አልነበረኝም። ገና ዛሬ ነው የመጣሁት፣ እና በጣም እፈራ ነበረ። ደግሞ ሳይ አያስፈራም፣ ቀላል ነገር። ስለዛ እኔ እንደዚህ ሁሌ ደም ለግሼ አንድ እናትን የማድን ከሆነ ሁሌ ሰጣለሁ ብዬ አምናለሁ እና ጥሩ ነው። ወጣቶችም እንዲመጡ፣ እንደኔ የሚፈሩትን እንዲመጡ አበረታታለሁ። ዛሬው ልዩ ያደረገዋል። ስለግስ ደግሞ ሁለተኛ ነው፣ የዛሬ አመት ለግሻለሁ። አሪፍ ነበር። የአሁኑ ደግሞ ደመቅ ይላል፣ ሰውም ብዙ አለ። ጥሩ አይነት እንትኖች አሉ። አሪፍ ነበር የዛሬው፣ ብዙ ሰው መጥቷል። እኔ እንደዚህ አልጠበቅኩም ነበር። ጓደኛዬ ነውና እንሂድ ብሎ የመጡት እንደዚህ አልመሰለኝም ነበር፣ ግን አሪፍ ነው። ከተማ አቀፍ የበጎ ፈቃድ አገልግሎቶች ሊስፋፉ እንደሚገባ የገለጹት ወጣቶቹ፣ ይህም በተለይ በደም እጥረት የሚከሰት ሙትን ለማስቀረት ያለው ጠቀሜታ ከፍ ያለ መሆኑንም ነግረውናል። አሁን እዚህ እንደ ከተማችንም እንደ ሀገራችንም በጣም ከባድ የሆኑ የካንሰር ህመሞች ምናምን አሉ። ለእነኚህ ሰዎች ደም እየፈለጉ ይሞታሉ። ስለዚህ ለእነኚህ ሰዎች መድረስ አለብን ብዬ አስባለሁ። ወጣቱ ይሄንን ነገር በደም ግንዛቤ ወስዶ ከዚህ በኋላ መቀጠል አለበት ብዬ አስባለሁ። ብዙ እናቶች በየሆስፒታሉ ደም እየፈሰሰ በወሊድ በመኪና አደጋ፣ በብዙ ምክንያት ደም መፍሰስን ያጋጠማል እና አንድ ህብረተሰብ እና ደም ለግሶ ያንን ሰው ማዳን ብችል ደም ጠፋ ቢባል ያቺ እናት አተርፍም ስለዛ በዛ አመለካከት ደም ሰጥቼ እናትን ባተር ደስ ይለኛል። በደም እጦት ብቻ ምክንያት በጣም የብዙ ሰዎች ህይወት ያልፋል። በቅርቡ የጓደኛም ህይወት አልፋል። በደም እንትን ማለት ነውና፣ ደም መለገስ ምንም ከራስ የሚጎልብን ነገር የለም ግን ለሰው ስንደርስ አንድም ከላይ ከእግዚአብሔርም አንጻር አንድም ከህሊና አንጻር ከሶሽየብልም አንጻር ጥሩ ነው ነገር ብዬ አስባለሁ። በከተማ የወጣቶችን ተጠቃሚነት የሚያሰፉ በርካታ ስራዎች እየተሰራ ይገኛል የተባለ ሲሆን በዚህም ተጠቃሚነታቸውን መጨመር መቻሉ ነው የተነሳው። ማህበራዊ ኃላፊነታቸውን የሚወጡበትን መርሐ ግብር በማዘጋጀትም ከፖለቲካው ባሻገር ማህበራዊ ተሳትፏቸውን ለማስፋት ትኩረት ተሰጥቶታል። ዋነኛ ዓላማው በከተማችን ወጣቶች መሀል ትብብር፣ አንድነት እንዲጎለብቱ የሚያደርጉ የአብሮነትን መንፈስ የሚያጎለብቱ የበጎ ፍቃድ ስራዎች ናቸው የሚከናወኑት ማለት ነው። ከነዚህ ተግባር አንዱ እንግዲህ አሁን የምታየው የደም ልገሳ ነው። በዚህ የደም ልገሳ ወጣቱ ማህበራዊ ኃላፊነቱን የሚወጣበት ነው። ይመለከተኛል የእናቶችና የሕፃናትን በደም እጥረት ምክንያት የሚከሰተውን ሞት እንዲቀንስ ይመለከተኛል ብሎ በኃላፊነት ወጥቶ በነፃ ፍቃዱ ደሙን የሚለግስበት ነው። በዚህ የደም ልገሳ ፕሮግራም የሚሳተፉ አንድ ሺህ በላይ ወጣቶች ናቸው። በቀጣይም የክረምት በጋ በጎ ፍቃድ ላይ ደግሞ ቁጥሩ ከፍ እያደረጉ እንቀጥላለን ማለት ነው። ወጣቶች በፖለቲካዊ፣ ማህበራዊና ኢኮኖሚያዊ እንቅስቃሴዎች ንቁ ተሳትፎ በማድረግ ላይ እንደሚገኝ በመርሐ ግብሩ በማውሳት በመሰል ዝግጅቶች የወጣቶችን ትብብር ማጎልበትና የበጎ ፈቃድ አገልግሎቶችን ማጠናከር ያስፈልጋሉ ነው የተባለው። የብልጽግና ፓርቲ የወጣት አደረጃጀት በሀገር ግንባታ ላይ ንቁ ተሳታፊ የሆኑ ወጣቶችን ለማፍራት በርካታ ተግባራት እየተከናወኑ እንደሚገኝ ተገልጿል። የአደባባይ ላይ የደም ልገሳ መርሐ ግብሩም ከፖለቲካ ተሳትፎ ባሻገር ማህበራዊ ኃላፊነትን የሚወጡበትን እድል ያመቻቸ ስለ መሆኑን የተነሳው ፖለቲካሊ ወጣቶችን የማብቃት ውሳኔ ሰጪ እንዲሆኑ የማድረግ ስራ እንዳለ ሆኖ፣ ነገር ግን በሀገር ግንባታ ላይ ወጣቱ ተገቢውን ሚና የሚመለከተውን የሚጠበቅበትን ሚና እንዲጫወትም ለማስቻል ዘርፈ ብዙ ተግባራት ይከናወናሉ ማለት ነው። ከእነኛ አንዱ በማህበራዊ ዘርፍ፣ በኢኮኖሚ ዘርፍ የሚከናወኑ ተግባራት ናቸው። ማህበራዊ ዘርፍ ስንል ደግሞ መስተጋብሩ ላይ አብሮነቱ ላይ አንድነቱ ላይ ኃላፊነቱን ተገንዝቦ ለሀገር ብልጽግና ለሀገር መልማት ይገባኛል የሚለውን ኃላፊነት ይመለከተኛል በሚለው ኃላፊነት ውስጥ ኃላፊነቱን እንዲወጣ የሚያስችሉ ተግባራት እየተቀረጹ በየጊዜው እንዲህ አይነት ተግባራት በተቋም የተለመዱ ተግባራት ናቸው። የአደባባይ ላይ የደም ልገሳ በተደጋጋሚ የሚከናወኑ ተግባራት ናቸው። ይሄ አንዱ የእናቶች የህፃናት በደም እጥረት በአጠቃላይ ሊከሰት የሚችለውን ሞት የመቀነስ ጉዳይ ነው፣ እና የህሊና ጉዳይ ነው። ማህበራዊ ኃላፊነትን የመወጣት ጉዳይ ነው። በንቃት ይሳተፋል ማለት ነው። ፖለቲካሊ ብቻ ሳይሆን በማህበራዊ ጉዳዮች ላይ፣ በኢኮኖሚ ጉዳዮች ላይ ወጣቶች እንዲሳተፉ እያስተባበረን እንሰራለን።